ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። አገዛዙ ያሰማራው የጥፋት ቡድን የመማሪያ ቁሳቁሶችን እየዘረፈ መሆኑ ተገልጿል። ለምን ያሉትንም ወደ እስር ቤት ወርውሮ ንቀቱን አሳይቷል። በሌላ በኩል ፋኖቹ አሉበት ወደ ተባለው ቀጠና ዘልቆ በመግባት ከበባ ለማድረግ የሞከረው ሰራዊት በክንደነበልባሎቹ ነበልባሎቹ ሙትና ቁስለኛ ሆኖ ተመልሷል። አራት የመከላከያ አመራሮች ላይ በተወሰደ እርምጃ አራቱም ደምስሰዋል የሚል መረጃም ተደምጧል። ሰበር አሳዛኝ የእገታ መረጃም ከኦሮሚያ ክልል አርሲ ዞን ተሰምቷል። ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑ ሲገለጽ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ሆኖብኛል ስትል ኤርትራ መስክራለች። የደቡብ ምዕራብ ኢትዮጵያ ክልል በተለያዩ አካባቢዎች የተቋቋሙ ሕገወጥ ኬላዎች በሙሉ እንዲነሱ ውሳኔውን አሳልፏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ለብሔራዊ ምርጫ ቦርድ ማሳሰቢያውን ሰጥቷል። እነኚህንእና ሌሎችንም መረጃዎች በዝርዝር ወደ እናንተ የምናደርግ ሲሆናል እናንተም የተወደዳችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። አገዛዙ ያሰማራው የጥፋት ቡድን በበረሀት ወረዳ ያገኛቸውን የመማሪያ ቁሳቁሶችን እየዘረፈ መሆኑ ተገልጿል። በሰሜን ሸዋ በረሀት ወረዳ የትምህርት ቤት ቁሳቁሶችን በመዝረፍ በመማር ማስተማር ሂደቱ ላይ ተጽዕኖ እያደረሰ ነው የሚሉ ዘገባዎች እንዳስረዱት ከሆነ አገዛዙ የአውደ ውጊያ ሽንፈቱን መቀበል ሲያቅተው ንጹሐንን ከመጨፍጨፍ ባለፈ የትምህርት ቤት ቁሳቁሶችን በመዝረፍና የህዝብ መገልገያ መሰረተ ልማቶችን በማውደም ማህበረሰቡን ለከፋ ችግር እያጋለጠ ነው ሲሉ ተናግረዋል። ቡድኑ የተለመደው የክፋት ተግባሩን በሰሜን ሸዋ ዞን በበረህት ወረዳ ምንታምር ቀበሌ በሚገኝ የመጀመሪያ ደረጃ ትምህርት ቤት የመማሪያ ቁሳቁስን በመዝረፍ የተለመደ እኩይ ተግባሩን ፈጽሟል የሚሉት መረጃዎቹ እንደጠቆሙት የመጀመሪያ ደረጃ ትምህርት ቤቱ ንብረት የሆኑትን 12 2 ላፕቶፖችና ኮምፒውተሮችን በመዝረፍ የመማር ማስተማር ሂደቱ እንዲስተጓጎል አድርጓል ሲሉም ተናግረዋል። በሰራዊቱ የዘረፋ ድርጊት የተቆጡ የበረህት ወረዳ ነዋሪዎች ጥያቄያቸውን ለሚመለከተው የትምህርት ቤቱ ሱፐርቫይዘር ያቀረቡ ሲሆን የትምህርት ቤቱ ሱፐርቫይዘርም የህዝብን ጥያቄ መሰረት በማድረግ ንብረቶቹ እንዲመለሱ ለሚመለከተው አካል አቤቱታውን ቢያቀርብም ወደ እስር ቤት እንደተወረወረ ለማወቅም ተችሏል። የትምህርት ቤቱን ሱፐርቫይዘር ወደ እስር ቤት በመወርወር እርካታን ያላገኘው የአብይ አህመድ የጥፋት ቡድን ለህዝብ አገልግሎት ይሰጥ የነበረውን የውሃ መስመርንም በመቁረጥ ህዝቡን ለከፋ የውሃ ችግር እንዲጋለጥ አድርጓል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰምኮር ቡልጋ ክፍለ ጦር ሪፖርተር የሆነው ቦጋ ለምንዳ ዘግቧል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሰላም ነው። እዚ በኩል በተሰማ ሌላ መረጃም በአጼ ዘርዓ ያዕቆብ አንደኛ ኮርስር የሚገኘው የበፍቃዱ በላይ ክፍለ ጦር ድል እንደተቀዳጀ ተነግሯል። ህዳር አምስት ቀን 2018 ዓ.ም የአገዛዙ ኃይል የበፍቃዱ በላይ ክፍለ ጦር አናብስቶች አሉበት ወደ ተባለው ቀጠና ዘልቆ በመግባት ከበባ ውስጥ ለማድረግ ቢሞከርም በክንደ ነበልባሎቹ ሙትና ቁስለኛ ሆኗል ሲል መረጃው ጠቁሟል። ከጉንዶ መስቀል በመነሳት ከግራኝ ሙቀጫ እስከ አንቁ ድረስ ባለው ሰፊ ቀጠና ከስድስት ሰዓታት በላይ የፈጀ ውጊያ እንደተነገረ እንደተደረገ ተደረገና ጡት ቆራጮ ኃይል በሶስት መኪና አስክሬኑን በመያዝ ሊመለስ እንደቻለም መረጃዎቹ ጠቁመዋል። የበፍቃዱ በላይ ክፍለ ጦር አካል የሆነው የትዕግስት የእርሳው ብርጌድም በማከፍታ ቀጭኔ ቀጠና ባደረገው ውጊያ በበኩሉ በጠላት ላይ ከፍተኛ ኪሳራ ማድረስ ችሏልም ተብሏል። በሌላ በኩል ተሪም የስርዓቱ መቃብር ደስ የትሆናለች የሚል የድል መረጃ ሲሰማ የጽናት ክፍለ ጦርና የ23ኛ ክፍለ ጦር ቃኞች የስርዓቱን አመራሮች እንደደመሰሱም ተዘግቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ኮር ጽናት ክፍለ ጦር እና የልጅ እያሱ ኮር 23ኛ ክፍለ ጦር የሻለቃ ቃኞች በጥምረት የአገዛዙን አከርካሪ ተሪ በረሃ ላይ ሰበሩት ሲልም መረጃው ጠቁሟል። በፓትሮል ላይ ሆነው ሲንቀሳቀሱ በነበሩት አራት የመከላከያ አመራሮች ላይ በተወሰደ እርምጃ አራቱም ተደምስሷል፣ ያለው ዘገባው የሚፈረጥጡባት ፓትሮልም እንዳለቆቿ እርምጃ ተወስዶባታል ሲልም አረጋግጧል። ህዳር 6 ቀን 2018 ዓ.ም ከደላንታና ከተንታ ወረዳ መነሻውን አድርጎ ሲንቀሳቀስ በነበረው የፋሽስቱ ሰራዊት ላይ ፋኖች በወሰዱት ጠንካራ ኦፕሬሽን ሙትና ቁስለኛ እንዳደረጉት አስታውሶ ከተማንና ህዝብን ምሽግ አድርጎ ሲማግጥ የከረመው የፋሽስቱ ሰራዊት ጭር ባለው የተሪ በረሃ ተቀጥቅጧል ሲልም መረጃውን ቋጭቷል። ታላቅ በተባለ ስቦ የማስከዳት ዜና አረመኔው ጦር እየፈረሰ መሆኑ ተነግሯል። ህዳር 6 ቀን 2018 ዓ ም ከ24ተኛ ክፍለ ጦር ደባይ ጮቄ ሻለቃ በተሰማው መረጃ በዛሬው ዕለት ስመኛው ቢሰጥ አሰፋ የተባለ ወጣት የአገዛዙ መከላከያ ሰራዊት አባል የሆነ ከ ከስድስተኛ አዝ 52 ኛ ክፍለ ጦር አንደኛ ሬጅመንት ሻምበል 3 ስር ቀድቶ የቴዎድሮስ ዝን 26 ኮር 24ተኛ ክፍለ ጦር ደባይ ጮቄ ሻለቃን እንደተቀላቀለ ተነግሯል። በ24ተኛ ክፍለ ጦር በደባይ ጮቄ ሻለቃ ብቻ በዚህ በዚህ ሳምንት በተለያዩ ቀናት አራት የመከላከያ ሰራዊትና አንድ የሚሊሻ አባል መቀላቀላቸውን ከክፍለ ጦሩ ህዝብ ግንኙነት በተገኙ መረጃዎች ለማረጋገጥም ተችሏል። አሳዛኝ የእገታ መረጃም ተሰምቶ አድሯል። በኦሮሚያ ክልል አርሲ ዞን መርቲ ወረዳ አቦምሳ ከተማ ለመድረስ ጥቂት ኪሎ ሜትር ሲቀር ልዩ ቦታው አይፋ ዳገት በተባለ ቦታ ላይ 31 ንጹሐን ዜጎች ታግተው ተወስዷልም ተብሏል። ህዳር 5 ቀን 2018 ዓ.ም ከናዝሬት ከተማ ወደ አቦምሳ በሚጓዝ የህዝብ ማመላለሻ መኪና ላይ የነበሩትን ዜጎች አይፋ ዳገት በሚባል አካባቢ ላይ ሲደርሱ በታጠቁ ኃይሎች መንገድ እንደተዘጋባቸውና መኪናውንም በማስቆም 31 ንጹሐንን አፍነው ወደማይታወቅ ሥራ ስፍራ መወሰዳቸውንም እንዲሁም እስካሁን ድረስ በግፍ የታገቱት ንጹሐን ዜጎች የት እንዳሉ በምን ሁኔታ ላይ እንዳሉም ለማወቅ አልቻልንም ሲሉ ሁለት ስማቸውን እንዳይጠቀስ የፈለጉ የታጋች ቤተሰቦች ተናግረዋል ሲሉ መረጃዎች ጠቁመዋል። አክለውም በኦሮሚያ ክልል በሁሉም ቦታዎች በማንነታችን ምክንያት ንጹሐን ዜጎች እንታገታለን፣ በአሰቃቂ ሁኔታ እንታረዳለን፣ እንፈናቀላለን። ይህ ሁሉ ግፍ ሲፈጸምብን ግን አንድም ሰሚ አካል ሊገኝልን አልተቻለምም ብለዋል። በየጊዜው ዜጎች ይታገታሉ፣ ለመልቀቅ ሲባል በሚሊዮን የሚቆጠር ገንዘብ ይጠይቃሉ። ገንዘቡ ከተከፈለ በኋላ ግን በአሰቃቂ ሁኔታ ይገድላቸዋል። ኦነግሸኔም ሆነ መንግስት ነኝ የሚለው አካል ለእኛ ሁለቱም ልዩነት የላቸውም፣ ሁለቱም እየገደሉ ነው ሲሉም ተደምጠዋል። በኦሮሚያ ክልል በተለ የተለያዩ ቦታዎች መፍትሄ የታጣለትን የማንነት ተኮር የሆነ የግድያና የእገታ ዜናዎች እንደቀጠሉ መሆናቸውን ብዙዎችን ያስቆጣ ነው። ከማንነቱ ባሻገር የተገፋው የወልቃይ ጠገዴ አማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት ሲል በስልጠና ራሱን ማዘጋጀቱ ግድ ይለዋል ሲሉ ጄኔራል መልካሙ በየነ ተናግረዋል። በወልቃይ ጠገዴ ሰቲት ሁመራ ዞን ዳንሻ ከተማ አስተዳደር ውስጥ ለተከዜ ዘብ አባላት ወታደራዊ ስልጠና እየተሰጠ መሆኑንም ታውቋል። በስልጠናው መርሃ ግብር ላይ የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ የሆኑት ጄኔራል መልካሙ በየነ የወልቃይ ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ ጽህፈት ቤት ምክትል ሰብሳቢ የሆኑት አቶ ጌጤ አዳል፣ የሰላምና ጸጥታ ጽሕፈት ቤት ኃላፊው ዋና ሳጅን ሀብቶም ይርጋ፣ የከተማው አመራሮች እንዲሁም የኢፌዴሪ መከላከያ ሰራዊት አባላት እንደተገኙም ለማወቅ ተችሏል። በመርሃ ግብሩ ላይ የተገኙት የአስመላሽ ኮሚቴው ምክትል ሰብሳቢ የሆኑት አቶ ጌጤ አዳል የማንነትና የወሰን ጥያቄያችን እውነተኛ ጥያቄ ነው ካሉ በኋላ ለእውነት በእውነት ታግለን ወደ ትክክለኛ አማራዊ ማንነታችንና ወሰናችን ተመልሰናልን ብሏል። አቶ ጌጤ አክለውም እኛ የወልቃይ ጠገዴ ህዝቦች በሁሉም ማህበራዊ መስተጋብራችን፣ በስነልቦናችን፣ በቋንቋችን በጠቅላላው ጎንደሬ አማራዎች ነን ሲሉ ገልጸው አማራዊ ማንነታችንና ወሰናችን ላይ መለስ እስኪረጋገጥ ድረስ የትኛውንም ትግል እንታገላለን ሲሉም አቋማቸውን አጠናክረው ገልጸዋል። የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ የሆኑት ጄኔራል መልካሙ በየነም በበኩላቸው ትናንት ሰሜን እዝ የካድና የወጋው ወያኔ ኢትዮጵያ ብሎም አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉ ጠቁመዋል። ጄኔራሉ የስልጠናውን አስፈላጊነት ሲያስረዱም ከማንነቱ ባሻገር የተገፋው የወልቃይ ጠገዴ አማራ ሕዝብ ለዳግመኛ ጭቆና በዘራፊዎችና በወራሪዎች ላለመበላት ሲል በስልጠና ራሱን ማዘጋጀቱ ግድ ይለዋል ሲሉ አሳስቧል። የጥንት ጠላቶች የተፈጥሮ ሀብታችንን ለመጠቀም ከውስጥ ባንዳዎች እና ሆድ አደሮች ጋር በመተባበር ቀጠናችንን ወደ ግጭት አዙሪት ለማስገባት እየሞከሩ ነው ያሉት ጄኔራል መልካሙ ሀገራችን ያላትን ሀብት በመጠቀም እንድታድግ የሚያደርጉ እንዳታድግ የሚያደርጉ ጸረ ሰላም ጸረ አማራና ጸረ ኢትዮጵያ ኃይሎች እንዲሁም የጠላት ሎሌ ባንዳዎችን መታገልና መመከት አለብን ሲሉ መልእክታቸውን አስተላልፈዋል የሃገረ የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል የኢትዮጵያን መንግስት ላለፉት ሁለት ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን ወዘተ የሚለውን ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ እንዲገባ ተደርጓል ሲሉ ተደምጠዋል። ከቀናት በፊት በአዲስ አበባ በተካሄደ የፖሊሲ ፎረም ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃን ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ ያለበትም ማለታቸውን ተከትሎ አቶ የማነ የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው ሲሉ ምላሻቸውን ሰጥተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ነፃ የምርት ዝውውር ላይ መሰናከል የሚፈጥሩ በክልሉ የተለያዩ አካባቢዎች ላይ የተቋቋሙ ሕገወጥ ኬላዎች በሙሉ እንዲነሱ ውሳኔ አሳልፏል። የክልሉ መንግስት ለታክስ ለቀረጥና ለአካባቢ ልማት በሚሉ ሽፋኖች በየመንደሩና በየመንገዱ የተቋቋሙ ሕገወጥ ኬላዎች በሙሉ መነሳት እንዳለባቸው መወሰኑን አርብ ዕለት በማህበራዊ ትስስር ገጹ ባሰራጨው መግለጫ ገልጿል። ኬላዎች ምርቶች በነጻነትና በተቀላጠፈ መንገድ ለገበያ እንዳይቀርቡ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት ሆነው ቆይቷል ያለው የክልሉ መንግስት ይህ ውሳኔ የክልሉ አርሶ አደሮችና ነጋዴዎች ምርታቸውን ያለአንዳች እንቅፋትና ተጨማሪ ወጪ በቀጥታ ለገበያ እንዲያቀርቡ እድል በመፍጠር የክልሉና የአገሪቱን ኢኮኖሚ የማሳደግ ዓላማ እንዳለውም አክሎ ተናግሯል። ከእንግዲህ በክልል ውስጥ በህግ የተፈቀዱ ኬላዎች የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ ሲባል አግባብ ባላቸው የክልሉ ወይም የፌዴራል መንግስት አካላት ተፈቅደው የተቋቋሙ ኬላዎች ብቻ ይሆናሉ እንደሚሆኑ የክልሉ መንግስት አስታውቋል። ይህንኑ ውሳኔ ተግባራዊ የማያደርጉ የክልሉ መንግስት መዋቅሮች የስራ ኃላፊዎችና ሌሎች ተዋናይ አካላት በህግ ተጠያቂ እንደሚሆኑም የክልሉ መንግስት በዚሁ መግለጫው ላይ አክሎ አስጠንቅቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በ2013ቱ ምርጫ ወቅት የተስተዋሉ እክሎች ዘንድሮ በሚካሄደው ምርጫ ላይ እንዳይደገሙ ጥንቃቄ ማድረግ እንደሚገባ በመጥቀስ ቦርዱን አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ማሳሰቢያም የሰጠው ከብሔራዊ ምርጫ ቦርድ ጋር በቀጣዩ ምርጫና ሰብአዊ መብቶች አያያዝ ዙሪያ ከመከረ በኋላ በትናንትናው ዕለት ባወጣው መግለጫው ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ውይይቱን አስመልክቶ ባወጣው መግለጫ እንዳይከሰቱ ያላቸውን እክሎች ባይገልጽም 2013 ባወጣው ሪፖርት ግን ዘንዝሯቸው እንደነበር ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ በምርጫው መዳረሻ ቀናትና በምርጫው ዕለት ክትትል ባደረገባቸው በተወሰኑ የምርጫ ክልሎችና ጣቢያዎች ከምርጫው ሁለት ጥቂት ቀናት በፊት በምርጫው ዕለትና ከምርጫው ቀን በኋላ የደረሱትን የሰብአዊ መብት ጥሰቶችን ገልጾም ነበር። የሰው ህይወት መጥፋትና የአካል ጉዳትን ጨምሮ ተገቢ ያልሆነ እስር፣ በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ፣ የምርጫው ሂደት ለአካል ጉዳተኛ ሰዎች ያለው ተደራሽነትና የሀገር ውስጥ ተፈናቃዮችን የተሳትፎ መጠን በሚመለከት ባወጣው የመጀመሪያ ደረጃ ሪፖርቱ ላይ አስረድቶ እንደነበር ሊወሰዱ ስለሚገባቸው እርምጃዎች ሀገሮች ምክረ ሃሳብ መስጠቱም የሚታወሰው ነው ተጠቅሷል። በተጨማሪም በዚሁ ላይ ጥፋተኛ በሆኑ ሰዎች ላይ በአፋጣኝ ምርመራ በማድረግ ተጠያቂነታቸው እንዲረጋገጥ ጠይቆ የነበረው ኮሚሽኑ በሕግ የተሰጠውን በምርጫ ወቅት የሰብአዊ መብቶች ክትትል የማድረግ ኃላፊነቱና ተግባሩን በአግባቡ እንዳይወጣ የሚያግዱትን፣ የሚገድቡትና የሚያሰናክሉትን ሁኔታዎች በተለይም የምርጫ ጣቢያዎችን ያለ እንቅፋት የመጎብኘት አስፈላጊነትና የእስር ቦታዎችን ያለ ቅድሚያ ማስታወቂያ የመጎብኘቱን አስፈላጊነት በሚመለከት ለወደፊቱ ማናቸውም አይነት እንቅፋት እንዳይከሰትበት ጉዳዩ ለሚመለከት የሚመለከታቸው አካላት ሁሉ ተገቢውን እርምጃ እንዲወስዱ አሳስበውም ነበር። ኮሚሽኑ በባለፈው ምርጫ እነዚህን እክሎች ቢዘረዝርም ከቀናት በፊት ከብሔራዊ ምርጫ ቦርድ ጋር ያካሄደውን ውይይት ተከትሎ ባወጣው መግለጫ ግን ዳግም ከመጥቀስ ተቆጥቧል። በውይይቱ የኢትዮጵያ ሰብአዊ መብቶች ኮሚሽን በስድስተኛው ዙር ጠቅላላ ሀገራዊ ምርጫ የማሟያ እና የድጋሚ ምርጫዎች ላይ ባካሄዳቸው ክትትሎች ያስተዋላቸውን የሰብአዊ መብቶች እክሎችን በሰባተኛው ሀገራዊ ምርጫም እንዳይደገሙ ጥንቃቄ ሊደረግ እንደሚገባ በጠንካራ ሁኔታ ሁኔታ አሳስቧል። ብሔራዊ ምርጫ ቦርድ በጂኦግራፊያዊ መረጃ ስርዓት በመታገዝ የምርጫ ጣቢያዎችን በመለየት ለታዛቢዎች ተደራሽ የማድረግ አሰራር መዘርጋቱን፣ ስምንት ተጨማሪ ጽሕፈት ቤቶችን በማቋቋም የጽሕፈት ቤቶቹን ብዛት ወደ 22 ከፍ ማድረጉን አሳውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ ኦዴሎ የብሔራዊ ምርጫ ቦርድ እያደረገ ያለውን ዝግጅት እንዲሁም ከፖለቲካ ፓርቲዎች እና ሲቪክ ማህበረሰብ ድርጅቶች ጋር በቅርበት እየሰራ መገኘቱ የሚበረታታ መሆኑን መግለጻቸው እንደሚያስፈልጋቸውም ተመላክቷል። ከዚህም በተጨማሪ ቦርዱ ምርጫውን በአግባቡ ማከናወን እንዲችል የሚስተዋለውን የበጀትና የተሽከርካሪዎችን እጥረት ችግር ለመቅረፍ መንግሥት ተገቢውን ትኩረት መስጠት እንዳለበትም ጨምረው አሳስበዋል።